ክትፎ ቤት አለኝ እና አሁን የመስቀል ሰዓት ብዙ የፈረንጅ ግሮች ስለመጡ ቤ የምንሰጣቸውን አገልግሎቶች በእንግሊዘኛ ከተቻለ፣ በፈረንሳኛ ፈልቄ ፍራንስ ምግብ ላይ ደካማ ነው። አሁን ፍራንስ ምግብ ላይ ደካማ ነው። ከእናንተ መጀመሪያ ከስሙ ነው የምጀምረው። ስሙ ይታረጉም፣ ጥሩ ወርቅ ጥሬና ክቶ።

ምግቡ አሁን ያልሻቸው ምግቦች ተሰርቶ ይምጡ። በትሪ እንቀምሳለን ስንንሰጣለን እንቀምሳለን ስንንሰጣለን እንቀምሳለን ስንንሰጣለን አለ። እዛ ግን ችግር ነው አየሽ አሁን እሷ ትርጉም አታጥይው፣ ዝም ብለሽ አምጪው። አታጥይው ለሱ ከምንፈልግ ውይ እናቴ ልቤ እንደከመኝ ልጅ እናት። በቃ ትርፍማ ንግግር ይቆየ፣ ወንድሜ ምንፈልገ ነው። በድሉ

ኔ ወ ከቤት ተቀብቼ መጣሁት፣ ወንድሜ ተቀባ አልነገረችኝም። ቶሎ ከባንክ ያጥራል፣ ካልባንክ ይጨምራል። እንትን ነው ይመስለኛል። ብዙም ሳልተኛ ነው ሳልተኛ ሆኖ አቧ ሳርፉልኝ በቃ ሳርፉልኝ ስራ እንደያዝ እንጀራ ነበር እና ተኝቼ ተኝቼን ነው ያየሁት። እሱ መቆመማ አውሮፕላን ይመስለኛል። አውሮፕላን ውስጥ ተሳፍሬ ውሃ ላይ ነው። ከዛ እንደምንም ብሎ ይነሳሉ ወደ ላይ ድጋሚ እንደምንም ሹፌሩ የአውሮፕላኑ ሹፌር እንደምንም ብሎ ወደ ይመስለኛል ፣ ረዳቷ ገፈተረች ከላይ ከተነሳዋል። ከዛ ተምዘግዝግ የመጣውና ጎሽ አለ አይደል የጎሽ ጀርባ ላይ ቁጭ ጎሽ በህልም ምን እንደሆነ ማየት መተርጎም

የኑኑን አባት አለንኛ እንዳታስጀምራችሁ። የውጭውን ቀን ፕሮግራም ልስጥክ። የውጭ ህልም የምንፈታበት ፍላይት ላይ የምንሆንበት ሌላ ጊዜ አለን። በማርከር ነው፣ አምጣ። እጅህ ያድልህ። የውጭ ቀን አለ፣ ፍላይት ቀን አለ። ቀስ ብሎ በር እንዳሰብሩ። እስኪ በጥቂቱ እንኳኳ በር ሚልና፣ ሰላም እግዚአብሔር ይመስገን። ጥንት ጥንት ምንቀል የምንትከልም፣ አሁን ወደ ትርጉሙ አጠር አድርገው። ዛሬ የህልም ቀን ነው። መቼ ታየ? እኔ ያው ህልሙ ማታ ነው፣ ትኩስ ነው። ለሊት ለሊት ስንት ሰዓት? ስድስት ሰዓት አናቱ ላይ ከባድ ነው። ይሄ መልዕክት አለው። እሺ፣ ምን በልተው አደሩ? አበላላችን ልማችንን ይወስነዋል። ማታ ስደት ውጭ መሄድ እፈልጋለሁ

በሰማንያ መስደት ይላሉ። ወዴት ነው የሚሰሉ? ባህር ላይ በባህር ነው። በባህር ሞክሩት። በቃ በእንትን አይደለም፣ በፕሌን ይበቃ፣ ይበቃ። የኔ እናት እንዴት መሰሉ ደርሰን መጣን እኛ፣ ኔትወርክ የምናስነሳው ለከባባድ ህልም ነው። ትንሽ ወሰብሰብ ሲል ነው አንደኛ። ሪፈር እናደርጋለን። ዛሬ ቀኑ አልተሳካም፣ ሪፈር ወደ ሌላ ቀን። አዎ

በጊዜ ይባል በጊዜ ልበለው። ጊዜ ስንት? በጊዜ አስራ ሁለት ሰዓት። ምክንያቱ ካልተፈጨ ወደ ህልም እንዴት እንዳለ ከተግሞ ህልም አይሆንም። ምን ይጠጡ? መጠጥ ላይ ቀይ መጠጥ ከጠጡ ቀይ ባህር ነው ሚወት የሚያለሙት ነጭ ከጠጡ እንዱቅ አይመስል እንዱቅ። ስለዚህ መጠጥ ይቀር፣ እንዳይጠጡ መጠጥ የደረሰበት እንዳይደርሱ። ህልሙ ከስድስት እስከ አስር ደቂቃ አይርዘም። ጥቁር ቡና ከተጠጡ አፍሪካ ሀገር ነው የሚሄዱት።

የሀገር ውስጥ ህልም ያንደማሉ። አሁን ሀገር ውስጥ ላይ ያለው ህልም ደግሞ ይሻሎታል። በሚል ደስ ይሻለታል አድርጊላቸው። በር ላይ ያችን ነገር ከፍለው ለሀገር ውስጥ ህልም ነው በሏት እሺ። የሀገር ውስጥ ህልም ነው፣ ውጭ ትችዋለሁ ስደቱን ታዲያ ቶሎ አይባል ነው። እሺ የተጨረሱት የእርሶ ቢሆን ጥሩ ነው፣ ይዘውልን ይምጡ። አንድ ብር በስምንት ሰዓት